በመልካም አስተዳደር ዘርፍም ሆነ በኢኮኖሚ ጉዳዮች ላይ ወቅታዊና ትክክለኛ መረጃ በማቅረብ የመገናኛ ብዙኃን ሚናቸው የጎላ ነው አሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ። ኢትዮጵያ ውስጥ ያሉ ሚዲያዎች ኢትዮጵያን መምሰል አለባቸው ሲባል ብሔራዊ ጥቅምን ህብረ ብሔራዊ አንድነትን የወል ትርክትንና የኢትዮጵያን ብልጽግና ባረጋገጠ መልኩ መሆን አለባቸው ያሉት ደግሞ የጠቅላይ ሚኒስትሩ የማኅበራዊ ዘርፍ አማካሪ ሚኒስትር ሞዓዘ ጥበባት ዲያቆን ዳንኤል ክብረት ናቸው። በስፍራው የሚገኘው ባልደረባችን አለም ሰገድ አሳየ ነው። ተጨማሪ መረጃ ላደርሰን በቀጥታ መስመራችን ላይ አግኝተነዋል። አለም ሰገድ፣ በዚህ መድረክ ላይ የተነሱ ዋና ዋና ጉዳዮች ምንድን ናቸው? አመሰግናለሁ ኃይለ እየሱስ። የኢትዮጵያ የሚዲያ ልህቀት ማዕከል በዛሬው እለት እንግዲህ በይፋ ስራውን ጀምሯል ማለት ነው። የኢትዮጵያን የሚዲያ ኢንዱስትሪ በተለይ ደግሞ ኢትዮጵያዊነትን ማቀንቀን የሚችል ኢትዮጵያን የሚመስል የመገናኛ ብዙሃን ተቋም እንዲሁም ደግሞ ኢትዮጵያዊነትን በጉልህ ሊያቀነቅኑ የሚችሉ የመገናኛ ብዙሃን ባለሙያዎችን ማፍራት የሚያስችል የኢትዮጵያ የሚዲያ ልህቀት ማዕከል በዛሬው እለት እንግዲህ ይፋ ሆኗል ማለት ነው። ባለፉት ጊዜያት በተለይ በኢትዮጵያ ታሪክ ውስጥ የመገናኛ ብዙሃን እንግዲህ አዎንታዊ ሚና ነበራቸው፣ እንዲሁም ደግሞ አሉታዊ ሚናም ሲጫወቱ ነበር። በተለይ አሁን ዘመኑ የሀሰተኛ መረጃ እርምጃዎች የሰፉበት ከመሆኑ ጋር ተያይዞ እንግዲህ በተለይ የመጪውን ዘመን ታሳቢ ያደረገ ትክክለኛና ወቅታዊ እንዲሁም ተአማኒ የሀገር ብሔራዊ ጥቅምን ያስቀደመ የመገናኛ ብዙኃን ስነ ምህዳር እንዲፈጠር እንግዲህ የዚህ የኢትዮጵያ የመገናኛ ብዙኃን ወይም ደግሞ የሚዲያ ልህቀት ማዕከል ወሳኝ ስለመሆኑ ተመላክቷል ማለት ነው። እንግዲህ በዚህ መርሃ ግብር ላይ የኢትዮጵያ ሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ እንዳሉት ከሆነ ከዚህ ቀደም እንግዲህ የኢትዮጵያ መገናኛ ብዙኃን በተለይ የኢትዮጵያን ልማቶች በማረጋገጥ ሂደት የመገናኛ ብዙኃን ሚናቸው ከፍ ያለ እንደነበር አንስቷል። ለዚህ ምስጋና ይገባቸዋል ብሏል። ነገር ግን ደግሞ በዚህ ዘመን ፈተና ውስጥም የገቡበት ወቅት ስለመሆኑ አመላክቷል። ዋናው ደግሞ የፈተና ውስጥ እንዲገቡ ያደረጋቸው ጉዳይ እሳቸው ሲገልጹ ከሆነ ማለት ነው በተለይ የሀሰተኛ መረጃ ስርጭትና የጥላቻ ንግግሮች ደግሞ በተለይ በዋናነት ደግሞ በዲጂታል ዘርፉ ላይ ከፍተኛ ፈተና የደቀኑ እንግዲህ የ ሀገርን ጥቅም ወደ ኋላ የሚጎትቱ ስራዎች ሲሰሩ እንደነበር ጠቅሷል ማለት ነው። ይህንን በመዋጋትና ይህንን ካውንተር በማድረግ ደግሞ የኢትዮጵያ የመገናኛ ብዙሃን በከፍተኛ ሁኔታ ሲሰሩ እንደነበር፣ ከዚህ ወደፊትም ደግሞ ከዚህ በላቀ መልኩ ሊሰሩ እንደሚገባ አጽንኦት ሰጥተዋል ማለት ነው። ዛሬ ይፋ የተደረገውም የመገናኛ ብዙሃን ወይም ደግሞ የሚዲያዎች የልህቀት ማዕከል ይህንን ታሳቢ ባደረገ መልኩ ደግሞ ብቁ ባለሙያዎችን በማፍራት እንዲሁም ደግሞ ኢትዮጵያዊነትን ሊያቀነቅን የሚችል ብሔራዊ ጥቅምን፣ ህብረ ብሔራዊ አንድነትን፣ የወል ትርክትን ወደ ላቀ ደረጃ ሊያሳድግ የሚችልና የኢትዮጵያን እድገት ማረጋገ የሚያስችል ሊሆን እንደሚገባ አጽንኦት ሰጥተዋል ማለት ነው። መንግስትም ለዚህ ያላሰለሰ ቁርጠኝነት በማሳየት እንግዲህ ድጋፍ እንደሚያደርግ በህዝብ ተወካዮች ምክር ቤትም የተለያዩ ፖሊሲዎችና ስትራቴጂዎች ጭምር እንዲጸድቁም እንግዲህ ድጋፍ እንደሚያደርጉ አንስተዋል ማለት ነው። በሌላ በኩል ደግሞ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሙዓዘ ጥበባት ዳንኤል ክብረት እንዳሉት ከሆነ በተለይ የኢትዮጵያ የመገናኛ ብዙሀን ወይም ደግሞ የሚዲያ ልህቀት ማዕከል ሲቋቋም አራት ነጥቦች ላይ ትኩረት እንዳደረገ አንስተዋል። እነሱም ብሔራዊ ጥቅምን ያስቀደመ ህብረ ብሔራዊ ጀግንነትን ያረጋገጠ የወል ትርክትን ወይም ደግሞ የጋራ ትርክት አሰባሳቢ ትርክትን መሰረት ያደረገ እንዲሁም ደግሞ የኢትዮጵያን ብልጽግና ያረጋገጠ የሚዲያ ኢንዱስትሪ ወይም ደግሞ የሚዲያ አውድ እንደሚያስፈልግ ገልጿል ማለት ነው። ይህንን ለመስራት ደግሞ በተለይ ቁርጠኛ ሆነው የመንግስት አካላትም ሆኑ ዘርፉ ላይ ያሉ ባለሙያዎች እንዲሰሩ አሳስበዋል ማለት ነው። ሁሉንም የሚሰሯቸውን ጉዳዮች በዋናነት ትኩረት ሲያደርጉ በእነኚህ አራት ጉዳዮች ላይ አድርገው በሌሎች ጉዳዮች ላይ የራሳቸውን ስራ መስራት እንደሚገባቸው ገልጿል ማለት ነው። ይህንን በማድረግ ሂደት ደግሞ የመንግስት ህዝብ እንዲሁም ደግሞ የግል የሚባል የሚዲያዎች ጭምር ልዩነት ሳይፈጥሩ እንግዲህ በሀገራቸው ብሔራዊ ጥቅም በሀገራቸው ህብረ ብሔራዊ አንድነት ግንባታ ላይ በሀገራቸው የወል ትርክት ወይም ደግሞ አሰባሳቢ ትርክትን በመፍጠርና ሀገራቸውን በማልጠጸግ ሂደት ላይ እንግዲህ ሚናቸውን ሊወጡ እንደሚገባ አንስተዋል ማለት ነው። ከዛ በተጨማሪ የዚህ የሚዲያ ልህቀት ደግሞ በዋናነት የኢትዮጵያ መገናኛ ብዙሀን ባለስልጣን ከተሰጠው ስልጣንና ተግባር በተለይ በአዋጅ የሚዲያዎችን የአቅም ግንባታ ወደ ላቀ ደረጃ ከማሳደግ ባለፈ እንግዲህ ብዙ ስራዎችን እየሰራ እንዳለ ይታወቃል ማለት ነው። ከቁጥጥርና ከክትትሉ ባለፈ ደግሞ የሚዲያዎችን አቅም ወደ ላቀ ደረጃ በማሳደግ እንግዲህ በኢትዮጵያ ውስጥ ለሚፈለገው የኢኮኖሚ እድገት ለሚፈለገው የማህበረሰብ ግንባታ ሂደት የራሱን ሚና እንዲጫወት እየሰራ ይገኛል ማለት ነው። እንግዲህ ዋና ዳይሬክተሩ እንዳነሱትም ከዚህ ቀደም የኢትዮጵያ መገናኛ ብዙሀን ባለስልጣን እንግዲህ ከቅጣትና ከቁጥጥር እንዲሁም ከክትትል ባለፈ አሁን ላይ የመገናኛ ብዙሀኖች የሚሰሩትን ስራ አውቀው በተጨባጭ ኢትዮጵያን ታሳቢ ያደረገ ብሔራዊ ጥቅምን ታሳቢ ያደረገ ኢትዮጵያዊነትንም ታሳቢ ባደረገ መልኩ እንዲሰሩ የሚያስችል ልህቀት ማዕከል ፈጥረናል ብለዋል ማለት ነው ከዛ ባሻገር ደግሞ እንግዲህ ከአዲስ አበባ ዩኒቨርሲቲ ጋር በትብብር ነው የሚሰራው። አዲስ አበባ ዩኒቨርሲቲ የተመረጠበት ዋነኛ ምክንያቱ እንግዲህ እንደምናውቀው ሰባ አምስት አመታት አሳልፏል። አዲስ አበባ ዩኒቨርሲቲ በዚህ ሂደቱም እንግዲህ በኢትዮጵያ ብቁ ተቋማት እንዲገነቡ በማድረግ ብቁ ባለሙያዎች እንዲፈሩ በማድረግ ከፍተኛ ሚና ያለው አንጋፋ የምርምር ተቋም ነው። አሁንም ይሄንን አቅሙን ተጠቅሞ በተለይ በኢትዮጵያ የሚዲያ ኢንዱስትሪ ላይ አዋንታዊ ሚና የሚጫወቱ ተቋማትን በመፍጠር ረገድና ባለሙያዎችን በመውጣት ረገድም እንግዲህ በትብብር ከሱ ጋር ይሰራል ማለት ነው። ከዛ ባሻገር ደግሞ የሚዲያ ልህቀት ማዕከሉ ከዓለም አቀፍ ዩኒቨርሲቲዎች እንዲሁም ከዓለም አቀፍ ተቋማት እንዲሁም ከቀጠናዊና አህጉራዊ ትብብሮችን በማድረግ እንግዲህ የሚሄድ ያለ ልህቀቱ የሚጠበቅበትን በተለይ ብሔራዊ ትርክት ላይ በተለይ ብሔራዊ ጥቅምን በማስቀደም ሂደት ላይ እንግዲህ ስራውን እንዲሰራ ትኩረት ተደርጎ እየተከበረ እንደሚገኝ በዛሬው መርሃግብር ላይ ሰምተናል።